አዲስ ቀን ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። በቀጥታ ስርጭት በያላችሁበት እየደረስን ነው። አብረን እንቆያለን። አሁንም እስከ ሶስት ሰዓት ድረስ በርከት ያሉ ጉዳዮች እናነሳለን። ቀደም ብሎ የታላቁ የኢትዮጵያ ሕዳሴ ግድብን በተመለከተ የሀገር ጉዳይ ስንል በስፋት አንስተነዋል። ይህንን ጉዳይ ቀን በዜና ኢትዮጵያ፣ እንዲሁም ምሽት በኢቲቪ 57 ሰፋፊ መረጃዎችን እያከልንበት ቆይታ የምናደርግ ነው የሚሆነው ከወዲሁ እንድትከታተሉ እንጋብዛለን። አሁን በመግቢያችን ላይ የተዋወቅናቸውን የዶክመንተሪ መረጃዎችን እንከታተላለን። ለዚህ ደግሞ ባልደረባችን ንብረቴ ንብረት የተሆነ ተመልሶ ተገናኝተናል። ንብረቴ በድጋሚ እንኳን ደህና መጣህ። እንቀጥል። እንኳን ደህና ቆያችሁ። እንግዲህ ቀደም ብሎ በሀገር ጉዳይ ላይ ስታነሱ ነበር ይሄ ታላቁ ሕዳሴ ግድብ ጉዳይ ዛሬ ቀኑ ነው። ማህበራዊ ሚዲያውም ዋናው ሚዲያም እየተነጋገረበት ያለው ጉዳይ ነው። እንግዲህ ባለፉት 16 ዓመታት በምን መንገድ ታልፎ አሁን ላይ የተደረሰበትን ውጤት ቀደም ብሎም እንግዶቻችን እንዲሁም በተለያዩ ዜናዎች ስናነሳው ነበር እና ማህበራዊ ሚዲያ ላይ የሚስተጋባው ያ ስሜት ነው። እንግዲህ የታላቁ ሕዳሴ ግድብ ቅድም ከዜናችን ላይ ስሰሙት እንደነበረው አንድ የኦርቶዶክስ ጳጳስ ሲያነሱ እንደነበረው በሆድ ውስጥ ካለ በማህፀን ውስጥ ካለ ህፃንና በተፈጥሯዊ ሁኔታ እንግዲህ በሞት ከተለዩ ሰዎች በስተቀር ማንም ያልተሳተፈበት ፕሮጀክት እንደሆነ ይታወቃል። ተማሪዎቹ ለእስክሪብቶና ለእርሳስ እንዲሁም ደግሞ ለቁርስ ከሚሰጣቸው ብር ያዋጡበት ፕሮጀክት ነው። ተማሪዎቹ እንዲሁ የዩኒቨርሲቲ ተማሪዎች ሌሎችም በየደረጃቸው እናት ገጠር ውስጥ አሁን እንግዲህ የታላቁ ሕዳሴ ግድብን ስናነሳ ወደ 60 ሚሊዮን የሚሆነው የገጠሩ ማህበረሰብ ጨለማ ውስጥ ያለ ማህበረሰብ ነው። የነገ ብርሃንን ተስፋ ያደረገች የገጠር እናት ከመቀነቷ የፈታችበት ፕሮጀክት ነውና አሁን ዛሬ እንግዲህ 14ኛ ዓመቱን ስናከብር ሁለት መሰረታዊ ነገሮችን እናነሳለን። የታላቁ ሕዳሴ ግድብ 14ኛ ዓመት ስናከብር አንደኛው የታለፈበት ውጣ ውረድና የነበረውን ጫና እናስታውሳለን። ከዛ ባለፈ ደግሞ ትልቅ ተስፋን ይዘን ጠቅላይ ሚኒስትሩ ባለፈው በምክር ቤት ማብራሪያቸው ላይ እንዳነሱት ከስድስት ወር በኋላ የታላቁ ሕዳሴ ግድብን ሪባን እንቆርጣለን ብለዋልና ሁለት ነገሮችን ይዘን ነው ዛሬ 14ተኛ ዓመቱ ነው የምናከብረው። አንደኛው ትልቁ ተስፋችን ከስድስት ወር በኋላ የታላቁ ሕዳሴ ግድብን አጠናቀን ሪባን እንደሚቆረጥና የ60 ሚሊየን ሰዎች የጨለማ ህይወት የሚገፈፍበት በተወሰነ መልኩም ቢሆን እፎ የሚሉበት መንገድን የምናመጣበት ነው። ዛሬ እንግዲህ 14ኛ ዓመቱን ስናከብርም ቀደም ብሎ በእንግዶቻችን በሰፊው አንስተውታል። ማህበራዊ ጉዳይ ላይም ዛሬ መነጋገሪያ እየሆነ ያለው ኢትዮጵያ የመቻል አቅሟን ያሳየችበት ፕሮጀክት ነው። አፍሪካውያን አይችሉም ተብሎ የሚከለከሉባቸው በጣም ብዙ ነገሮች አሉ። አንዱ የማሳያ የሚሆነኛ ታላቁ ሕዳሴ ግድብ ነው። በተለይ ኢትዮጵያ ታላቁ ሕዳሴ ገነባች ማለት የምትፈጥረው ኃይል አላት የምታመጣው አቅም አላትና ያንን አቅም ማምጣት የለባትም ብሎ ሲከራከሩ የነበሩ ኃይሎች አሁን ዛሬ ያፈሩበት ቀን ይመስለኛል። የዛሬ ቀንና እንግዲህ ከዛሬ 14 ዓመት በፊት ፕሮጀክት ሲጀመር ያንን የሰበረ ነው። ዛሬ ደግሞ ከስድስት ወር በኋላ መጀመር ብቻ ሳይሆን በራስ አቅም መጨረስ እንደሚቻል የታየበት ፕሮጀክታችን ነው። እና ጠቅላይ ሚኒስትር አብይ አህመድን በተደጋጋሚ ይናገራሉ። ባለፈው በምክር ቤት ማብራሪያቸውም ታስታውሳላችሁ። የታላቁ ሕዳሴ ግድብ እንደነ ግብጽ ያሉ ሀገራት መከራከሪያቸው ሕዳሴ ግድብ ሲገነባ በተለይ ግብጽ ላይ የውሃ ችግር ያመጣል የሚለው አሁን፣ የታላቁ ሕዳሴ ግድብ ሙሉ በሙሉ ባይባልም በርካታው ደረጃው ውሃ ሙሌት ታውን ይዟል ውሃ ነገር ግን ያስዋን ግድብም የግብጽ የውሃ መጠንም ቀንሶ አልተስተዋልንም። አሁን ራሳቸው ግብጾች እንኳን የታላቁ ሕዳሴ ግድብ የማጠናቀቂያ ምዕራፍ ላይ ደርሶ የውሃ ቀነሰብን ሮሮ ሮ ሲያሰሙ አትመለከትምና ይህ የታላቁ ሕዳሴ ግድብ በታችኛው የተፋሰሱ ሀገራት ላይ ያን ያህል የውሃ ጠብታ እንኳ እንዳልቀነሰ ማሳያ ነውና ሲከራከሩበት የነበረው መንገድ ኢትዮጵያ ከኢትዮጵያ መልማት በተቃራኒ የመቆማቸው አንዱ ማሳያ ነበር እንጂ በእውነት የታላቁ ሕዳሴ ግድብ በእነ ግብጽና በታችኛው ሀገራት ላይ የውሃ መጠን እንደማይቀንስባቸው ያሳየ ነበርና ዛሬ እንግዲህ 14ተኛ ዓመቱን የምናከብረው ያለፍንባቸው ውጣ ውረዶች እያስታወስን እና ለአፍሪካ ምሳሌ እየሆንን እንዲሁም ደግሞ ትልቅ ተስፋ ይዘን ከስድስት ወር በኋላ የምንመረቀው ታላቁ ፕሮጀክታችን ዛሬ አስራ አራተኛ ዓመቱን እናከብራለን። ግድቡ ራሱ ዲፕሎማት ሆኗል ብለው ያነሳሉ ዲፕሎማት ሰዎች ምክንያቱም አይ፣ ይሄ አይደርስባቸውም። ይሄ አይደርስባቸውም። እንዲህ አይሆንም ብሎ ከማስረዳት ይልቅ ግድቡ ራሱ አስረድቷል የሚል ሐሳብ አለና ምክንያቱም አሁን ውሃ ሞልቷል ግድቡ፣ ነገር ግን በግብጽም በሱዳን ላይ የደረሰ ነገር የለም። ሰው ግድቡ ራሱ ዲፕሎማቱ ነው መሰከረ ሲባል አንዱ ይሄ ይመስለኛል አይደለም። መልካም እንግዲህ፣ ሌላኛው ሁለተኛው መረጃችን የምናነሳው እዚሁ መጋቢት 24 ላይ ነው የምንቆየው። መጋቢት 24 በየአመቱ ሲመጣ እንግዲህ የሕዳሴ ግድብን እናነሳለን አይደለ? ከዛ ባለፈ ደግሞ ኢትዮጵያ አዲስ ለውጥ የጀመረችበት ዕለት ነው፣ የመጋቢት 24 2010 ታስታውሳላችሁ። በኢትዮጵያ አዲስ ተስፋን ያየንበት ቀን ነው። እንግዲህ ኢትዮጵያ ላለፉት ብዙ ዘመናት የተለያየ የመንግስት ለውጦችን አይታለች አይደለም። የተደረጉ የመንግስት ለውጦች በሙሉ ጉልበት የታከለባቸው የትጥቅ ትግል ከኋላቸው የነበረ እና በተለይ ደም አፋሳሽ በሆነ መንገድ ነበር እዚህ ሀገር ላይ የስልጣን ልውውጥ ሲደረግ የነበረው። 2010 ላይ ያው ከዚህ ቀደም የነበሩ የመልካም አስተዳደር እና የህዝብ በደሎች የቀሰቀሳቸው ችግሮች የተስተዋሉበት የነበረ ቢሆንም ነገር ግን በመሪዎች ደረጃ እንደዚህ በስልጣን መቀየር ሲመጣ 2010 ላይ ኢትዮጵያ ወደ አዲስ መንገድ እየሄደች ነው እንዴ የሚል ሀሳብም እስከ መስተናገድ ደርሶ ነበረ። ሰላማዊ የሆነ የስልጣን ሽግግር ለመጀመሪያ ጊዜ አይተናል። ከዛ በኋላ በተለይ ከስልጣን ሽግግሩ በኋላ የተከሰቱ በርካታ ችግሮች ቢኖሩም ነገር ግን የዛሬዋን እለት የምናስታውሳት መጋቢት 24 የምናስታውሳት በኢትዮጵያ ውስጥ ባለፉት ዓመታት ያልተመለከትናቸውን ተስፋዎች የተመለከትንበት ነው። እንግዲህ ታስታውሳላችሁ ቀዳማዊ ኃይለስላሴ ከስልጣን የተወገዱበት መንገድ ከኋላው የጥይት ድምፅና የወታደሩ ኃይል አለበት። በኋላ ላይ ደርግም ከስልጣን ሲወርድ በመጣበት መንገድ በመሳሪያ ኃይል ነው የተወገደው። ከዛ በኋላ ኢህአዴግን የተካው የብልጽግና ፓርቲ የመጣበት መንገድ ኢትዮጵያ ውስጥ ያልነበረ አዲስ ነገርን አሳይቷል፣ ሰላማዊ የስልጣን ሽግግር የሚል እንዲሁም ደግሞ በተለይ ኑ አብረን እንስራ የሚል የተቃዋሚና የተፎካካሪ ፓርቲዎች ኢትዮጵያ ሀገራችን ናትና በሀገራችን ጉዳይ ላይ በጋራ እንስራ የሚል ጥሪ ያደረጉበትም እንግዲህ 2010 መጋቢት አራት ስንመለከት ኢትዮጵያ ውስጥ ካለፉት አመታት ስንመለከት የነበረውን የ ባህላዊ የፖለቲካ አካሄድ በተለይ ሞትን ያስከተለ የፖለቲካ ሽግግርን የቀየረ እለት ነበርና መጋቢት ሃያ አራት እለቷን ስናስታውስ ኢትዮጵያ ወደ ሰላም መንገድ የሄደችበትና ና ዓለምም የተደነቀበት በወቅቱ ታስታውሳላችሁ፣ በርካታ ሀገራት እውቅና የሰጠቱትና ኢትዮጵያ ውስጥ ሰላማዊ ስልጣን ሽግግር መደረጉን ያደነቁበት እንደነበረ እናስታውሳለን። ዛሬ መጋቢት ሃያ አራት ስናነሳ እነዚህ ሁለት ትልልቅ ጉዳዮች ይነሳሉ። የማህበራዊ ሚዲያ መነጋገር ያምናቸው ናቸው እነዚህ ሁለት ጉዳዮች። ሌላኛው መረጃችን እዚሁ አዲስ አበባ ላይ ያቆየናል። አዲስ አበባ እንግዲህ

ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ባለፉት ሰባት ዓመታት ከተማዋ ላይ የተሰሩ ስራዎች ከተማዋን በትልልቅ መድረኮች በትልቁ እያስጠሯት ነው። እንግሊዝ ላይ ኤክስፕረስ ድረገጽ ላይ የሚጽፍ ክሪስ ቦራቴን የተባለ አምደኛ ስለ አዲስ አበባ አንድ ጉዳይ በሰፊው ይዞ ወጥቷል። አዲስ አበባ አሁን በትላልቅ ደረጃ ስሟ የሚጠራ ከተማ፣ የጎብኚዎችን ቀልብ የምትስብ ውብና ጽዱ የሆነች ከተማ እንዲሁም በአፍሪካ ውስጥ ደግሞ ካሉ ትልልቅ ከተሞች ስሟ ቀድሞ የሚጠቀስ ነው ብሎ አንስቶታል። ቀደም ብሎ ከሁለትና ከዛ በላይ ሳምንት ደግሞ ታስታውሳላችሁ የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ጆሃንስበርግን እንደ አዲስ አበባ የሚል ንቅናቄ ማስጀመራቸውን ታስታውሳላችሁ። እንግዲህ ይህን እነዚህ እነዚህን ስንመለከት አዲስ አበባ ምን ያህል በዓለም አቀፍ መድረክ ላይ እየተሰራ ያሉ ስራዎች በስሟ በትልቁ እየተነሳ እንደሆነ እናነሳለን። እንግዲህ የዲፕሎማሲ ከተማ ምነች አዲስ አበባ አሁን ስሟን በሚመጥን መልኩ እየሆነች ይመስለኛል። በርካቶችም እየመሰከሩት ያለው ያንን ነው። የአፍሪካ ሕብረት የተባበሩት መንግስታት ድርጅትና በርካታ በመቶዎች የሚቆጠሩ ኤምባሲዎች ያሉባት ከተማናት አሁን የእነዛን ተቋማት ስም በሚመጥን መልኩ እየተገነባች ነውና በርካቶች አዲስ አበባን እንዲያዩ መልክታቸውን እያስተላለፉ ነው። ከተማዋም እንግዲህ በአፍሪካ ውስጥ ካሉ ከተሞች ትልቅ ደረጃ ላይ ያለችና ውበቷን የጠበቀች ለነዋሪዎች ምቹ እየሆነች ነው በሚል ምስክርነታቸውን እየሰጡ ነው። አዎ ከዚህ ጋር ተያይዞ ደግሞ በቱሪዝሙም የምናነሳው ነገር ነው አለ በገበታ ለሸገር የተሰሩ ፕሮጀክቶች ከፕሮጀክት አፈጻጸማቸው አንጻርም እንዲሁም ደግሞ አሁን ላይ ለቱሪስት መዳረሻነት ከመዋላቸው አንጻር ወደ አራት ነጥብ ሰባት ሚሊየን ሰዎች አመት እንደሚጎበኛቸው ነው መረጃዎቹ የሚያሳዩት። በዚህም ደግሞ ትልቅ የስራ እድልንም ፈጥሯል። እንዲሁም ደግሞ ለከተማዋም ትልቅ ገቢንም እያስገኘ ይገኛል። በጣም አሁን ከተሞች አካባቢ ባለፉት ሰባት አመታት እንግዲህ ዛሬ መጋቢት 24 ምስል እየዘከርና አይደለ? ባለፉት ሰባት አመታት ከተሞች ውስጥ ያለው ከተሞችን የማሳመር የከተሞችን ውበት የመቀየር ስራ ሌላም ባህል ይዞልን መጥቷል። በተለይ የስራ ባህላችንን የመቀየር እንግዲህ እዚህ አዲስ አበባ ውስጥ 24 ሰዓት ስራ ለመስራት እንትን ባህላችን የተለመደ አልነበረም። አሁን ለሊት ከተሞች አካባቢ ወቅት ስታደርግ ሰው ስራውን እየሰራ ነው፣ ከተሞቹን እያሳመረ ነው። በዛው ልክ ደግሞ የንግድ እንቅስቃሴው አሁን ለሊትም እንዲሰራ እየተደረገ ነውና ኢትዮጵያ ውስጥ እነዚህ የከተሞች መገንባት የስራ ባህላችንን አብሮ የ እየተቀየረ ነው። ይህ ማህበራዊ ሚዲያ ላይም በሰፊው እየተነሳ ያለ ጉዳይ ነው። ሌላኛው ምሳሌ አንድ ቤተሰብ ኖሮ ከውጭ ቢመጣ ምን አሳየዋለሁ የሚለው ጭንቀት ነበር ይመስለኛል አይደል? ይሁላችንም ስሜት ነው። ድሮ የብሔራዊ ሙዚየም ነው የነበረው ብቻ ማለት ነው። ከዛ ውጭ የትም ቦታ ልትወስደው አትችልም። አንድ ወቅት እንደውም አሁን ያነሳሁን ሀሳብ ከንቲባ ዳነች አበቤ ሲያነሱት ነበር። የአፍሪካ ህብረትና ሌሎች ትላልቅ ጉባኤዎችን አዲስ አበባ ባደረግን ቁጥር ከተማዋን በባነርና በፕላስቲክ ለጥፈን መሪዎችን እናዞር ነበር ዛሬ ያጭንቅ የለብንም በሚል እሱኛውን ሀሳብ ሲያነሱ ነበር ትክክል ነው በጣም ሌላኛው መረጃችን እዚህ አዲስ አበባ ላይ ያቆየናል ትላንት ወደ መቶ የሚደርሱ የኤሌክትሪክ አውቶቡሶች በከተማ ውስጥ አገልግሎት ጀምረዋል እንግዲህ አዲስ አበባ ውስጥ አሁን ጧጧት ላይ ያለውን የትራንስፖርት ሰልፍ ስንመለከት በጣም የሚያሳቀቅ ጉዳይ ነው ያለውና የትራንስፖርት ችግሮቻችንን ስንመለከት እነዚህ መቶ አውቶቡሶች ትናንት ወደ ስራ መግባታቸው የከተማዋን የትራንስፖርት ችግር በመቀየር ትልቅ ሚና ይኖራቸዋል። ከዛ ባለፈ ግን የኤሌክትሪክ አውቶቡስ በተለይ በስፋት ወደ ከተሞች መግባቱ አንድ በአለም አቀፍ ደረጃ እየወጣ ያለው መረጃ አለም በሰፊው ነዳጅ ላይ ጥገኛ ሆና ለዘመናት ዘልቃለች። አሁን እንደ አዲስ አበባ ያሉ ከተሞች በተለይ የኤሌክትሪክ ተሽከርካሪ በስፋት መጠቀማቸው ዓለም ከዛ የነዳጅ ጥገኝነት እየወጣ ይሆን የሚል በርካታ መረጃዎች ማህበራዊ ሚዲያ ላይ እየተናፈሱ ነው እየተነሱ ነው ያሉት። የዓለም አቀፍ መረጃውንም የተመለከትን እንደሆነ በተለይ የኤሌክትሪክ ተሽከርካሪዎች አሁን የመግዛት ፍላጎትና ገበያው በጣም እየጨመረ መጥቷል። እንደነ ቻይና እንደነ ቢዩአይዲ ያሉ እንደነ አሜሪካ ደግሞ እነ ቴስላ አይነት የአሜሪካ ሰብራቾች አሁን በትልቁ የኤሌክትሪክ መኪናን እያመረቱ፣ በ2023 የነበረውን መረጃ እንኳ ብንመለከት በዓለም ደረጃ የመኪና ሽያጭን 14 በመቶ ያህል ድርሻ የኤሌክትሪክ ተሽከርካሪዎች ይሸፍናሉ። ይህ ማለት ዓለም በተለይ ነዳጅ ጥገኝነቱ እየወጣ ወደ ኤሌክትሪክ እየመጣ ስለመሆኑ ያሳያል። አዲስ አበባ ውስጥም ሁለት ዓላማውን ይዞ የኤሌክትሪክ ተሽከርካሪ ገብቷል። አንዱ የትራንስፖርት ችግርን መፍታት ነው፣ በተመጣጣኝ ዋጋ ማህበረሰቡ ማገልገል ነው። ከዛ ባለፈ ደግሞ ከተማዋ የያዘችው የአረንጓዴ አሻራና ከዚህ የከተማዋን ውበት መጠበቅ እንዲሁም ደግሞ የአየር ንብረት ለውጥ መከላከል አንዱ አለ። ያንንም የማገዝ ትልቅ ተስፋ ተጥሎበታል። በዓለም አቀፍ ደረጃም እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ሲመጡ በተለይ የዚህ ከኤሌክትሪክ መኪና ጋር ያለውን ሀሳብ ነቅፈው የምርጫ ዘመቻ ያደረጉ ነበር። ነዳጃችንን መጠቀም አለብን ብለው ነገር ግን ወደ ስልጣን ከመጡ በኋላ ባለፈው ሳምንት አይታችሁ ከሆነ ቴስላን በቤተ መንግስታቸው ሲያሳዩ ነበር። እንደ ሾሩም ተከፍቶ ና እሳቸውም አንድ መኪና በመግዛት የኤሌክትሪክ መኪና መግዛት ሲያበረታቱ ተመልክተናል። ነገር ግን በምርጫ ዘመቻው በኩል ወቅት የነበረው ሀሳብ ሌላ ነው። ግን አሁን ዓለም ወደ ኤሌክትሪክ ተሽከርካሪ እየገባ ስለመሆኑ በትልቁ እየታየ ነው። እንደ ኖርዌይ እንደ ኖርዌይ ያሉ ሀገራት ደግሞ በትልቁ ያበረታታሉ ወደዚህ የሚገቡ ባለሀብቶችን እንዲሁም ግለሰቦችን ከግብር ነጻ በማድረግ ከቀረጥ ነጻ በማድረግ ኤሌክትሪክ ተሽከርካሪዎችን እንዲያስገቡ እድል ይሰጣሉ። በኢትዮጵያ ውስጥም እየሆነ ያለው ያ ነው። አሁን ትላንት ወደ መቶ የሚደርሱ የኤሌክትሪክ ተሽከርካሪዎች በተለይ በመንግስትና በግል ትብብር በከተማዋ ላይ ተሰማርተው ስራዎችን ጀምረዋል። በዓለም አቀፍ ደረጃ ከአረብ ሀገራት በስተቀራ ብዙዎቹ ፕሮሞት ያደርጋሉ። እነሱ ያው ነዳጅ ስላላቸው መሸጥ ስላለበት ነው። መረጃዎች እነዚህ ናቸው። እናመሰግናለን።